አብዛኞቹ አዋቂዎች የበለጠ ጠንካራ የሆኑ ልጆች እንዳሉ ያውቃሉ። ከክብደት ማንሳት ሻምፒዮና እስከ ወጣት አትሌቶች ትላልቅ ሪከርዶችን የሰበሩ ለጋድሚዎች እንዳሉስ ያውቃሉ። ዛሬ በዓለም ላይ በጣም ጠንካራ የሆኑትን ዘጠኝ ምርጥ ልጆች እናያለን። ከእነዚህ አንዳንዶቹ ደግሞ እጅግ ያስደነግጣሉ። ቪዲዮን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውን ይጀምሩ። አንደኛ፣ ሪቻርድ ሳንድራክ ኤፕሪል 15 ቀን 1992 በዩክሬን ውስጥ ባንዲት ትንሽ መንደር ውስጥ ከፓቬል ሳንድራክ ከማርሻል አርት የዓለም ሻምፒዮን እና ከኤሮቢክስ ተወዳዳሪ ከሌና ሳንድራክ ተወለደ። በ1994 የሁለት ዓመቱ ልጅ ከቤተሰቡ ጋር ወደ ፔንስልቪሊያ ተዛወረ። ወላጆቹ የተሻለ ሕይወት ይኖረዋል ብለውም ያምኑበት ነበር። ስልጠናውን የጀመረው ወደዚህ ከመጡ በኋላ ነው። በቴኳንዶ የሰለጠነው አባቱ የተለያዩ የመለጠጥና የቀላል ክብደት ስልጠናዎችን አስተዋወቀው። ሪቻርድ ማርሻል አርትና የሰውነት ግንባታ መሰልጠን የጀመረው ገና በለጋ ዕድሜው በአባቱ ጥብቅ ሥርዓት ነበር። በስድስት ዓመቱ በዕድሜው ላሉ ሕፃናት ከተለመዱት እጅግ የላቀ በሆነ መልኩ የተገለጸ ጩንቻማ አካል ነበረው። ሁለተኛ ጁሊያኖ ስትሮይ ይህ ህፃን የተወለደው ሰኔ 18 በሮማንያ 2014 ላይ ነው። እንደ ኢሮፓያን አቆጣጠር በ2009 በጊነስ ቡክ ኦፍ ሪከርድስ ውስጥ የተመዘገበው 10 ሜትሮች ወይም 33 ጫማ የእጅ የእግር ጉዞ በእግሮቹ መካከል ባለው የክብደት ኳስ ሪከርድን ካስመዘገበ በኋላ ነው። በዚያን ጊዜም የተለያዩ ቅሬታዎች አስተናግዶ ነበር። ዶክተሮች ከባድ ክብደት ማንሳት እድገቱንና መገጣጠሚያዎቹን ሊጎዳ እንደሚችልም አስጠንቅቀውት ነበር። ሶስተኛ ያንግ ጂንሎንግ በ2010 መጀመሪያ ላይ እጅግ በጣም ጡንቻማ በሆነ የሰውነት አካሉ በለጋ ዕድሜው ዝነኛነትን ያተረፈ ቻይናዊ በሕፃን አካሉ የተገነባና ጠንካራ አትሌት ሲሆን ከሪቻርድ ሳንድራክ ወይም ሊትል ሄርኩለስ እናም ጁሊያኖ ስትሮ ጋር በመነጻጸር እኩል የሚሆን ነው ከአምስት እስከ ስድስት ዓመቱ በአባቱ ጥብቅ ቁጥጥር ስር የክብደት ማንሳት ጂምናስቲክና ማርሻል አርት እየሰራ ነበር ያደገው ፑሽ አፕ ፑላፕ እና ክብደት ማንሳት ሲሰራ የሚያሳዩ ክሊፖች በኢንተርኔት ላይ ተሰራጭተው የቻይና ትንሹ ሄርኩለስ የሚል ቅጽል ስም ተሰጦት ነበረ ሰው የሚይዛቸውን ትላልቅ ባንዲራዎችን በመያዝና የአክሮባቲክ ሥራዎችን ማከናወንን ጨምሮ ጥንካሬውን በሚያሳይ የቻይና ፕሮግራሞች ላይ ብዙ ጊዜ ቀርቧል። በኋላ ግን የህፃናት ሐኪሞች ከመጠን በላይ ክብደት ማንሳት የአጥንትን እድገት ሊጎዳና እድገቱን ሊያደናቅፍ እንደሚችልም አስጠንቅቀውታል። አራተኛ ሊያም ሆክስትራ የተወለደው በ2005 በሚችጋን አሜሪካ ነበር። በልጅነቱ በዕድሜው ላይ ከሚታወቀው እጅግ የላቀ ጥንካሬና የጡንቻ ዕድገት አሳይቷል። ሊያም ከሚዮስታቲን ጋር በተዛመደ ጂን ውስጥ ያልተለመደ ሚውቴሽን አለው። ሚዮስታቲን በተለምዶ የጡንቻን እድገት የሚገድብ ፕሮቲን ነው። እናም የእሱ መጨናነቅ ወደ ሃይፐርመስኩላሪቲ ይመራል። ዕድሜውም ስምንት ዓመት ሲሆነው ሊያም በብረት መስቀሎች የተሠራ የላቀ የጂምናስቲክ እንቅስቃሴዎችን ማድረግ ችሏል። ይህ ተግባር ብዙውን ጊዜ ከፍተኛ የሰውነት ጥንካሬን ይፈልጋል። ጡንቻውና ጥንካሬው በአማካኝ በከፍተኛ ደረጃ ከፍ ያለ ነበር። በጭንቅላቱም ቢሆን ይህ ህፃን ንቁ እንደነበር ይነገርለታል። አምስተኛ ቫሪያ አኩሎቫ እንዲሁም በዓለም ላይ በጣም ጠንካራዋ ልጃገረድ በመባል የምትታወቀው በሁለት ሺዎቹ መጀመሪያ ላይ በሚያስደንቅ ጥንካሬና ጡንቻዊ የአካል ብቃቷ ገና በለጋ ዕድሜዋ ታዋቂነትን አትርፋለች። አባቷ ዲሚትሪ አኩሎቭ የሰርከስ ትሪት ተዋናይና ጠንካራ ሰው ነበር፣ ይህም በመጀመሪያ ስልጠናዋ ላይ ተጽዕኖ አሳድሯል። በአራት ዓመቷ ቫሪያ የሚከተሉትን ጨምሮ አስደናቂ የጥንካሬ ሥራዎችን ትሠራ ነበር፦ ከጭንቅላቷ በላይ 35 ኪሎ ግራም ማንሳት፣ ይህም ከሰውነቷ ክብደት ሁለት እጥፍ ማለት ነው። የእጅ መቆንጠጫ ፑሽ አፕና አንድ ክንድ መጎተቻዎችን በመሳብ የብረታ አሞሌዎችን ማጠፍ እንዲሁም የተለያዩ ከባባድ ነገሮችን በመስራት ትታወቃለች። ስድስተኛ ጄክ ሼልሽላገር ገና በለጋ እድሜው ልክ እንደ ሊያ ሞክስትራ እና ቪሪያ ክሎቫ ለየት ያለ ጥንካሬ ትኩረት ያገኘ ሌላ ልጅ ነው። ነገር ግን የእሱ ጉዳይ ብዙም መረጃ የላቸውም። እናም በእሱ ጉዳይ ከተጻፉ ዝርዝር ጉዳዮች ከሌሎቹ ጋር ሲነጻጸሩ ትንሽ ናቸው። ልክ እንደ ሊያሞክስትራ ጄክ በጨቅላና በጨቅላ ህጻንነታቸው ባልተለመደ ሁኔታ የተገነቡ ጡንቻዎችን አሳይቷል። ሪፖርተሮች ሁለት ዓመት ሳይሞላቸው እንደ ቡና ቤቶች ላይ ተንጠልጥለውና ፑል አፕ ማድረግን የመሳሰሉ የላቁ የአካል ብቃት ሥራዎችን ማከናወን እንደሚችል ተናግረዋል። አንዳንድ ምንጮች እሱ ከሚስዮ ስታቲን ጋር የተያያዘ ሚውቴሽን ሊኖረው እንደሚችልም ጠቁመዋል። ምንም እንኳን ይህ በይፋ የተረጋገጠ ባይሆንም እንደዚህ የሚሉ መረጃዎች ግን ወጥተዋል። ሰባተኛ አንድሬ ኮስታሽ፣ አንዳንዴም የሩሲያ ሄርኩለስ እየተባለ የሚጠራው ገና በለጋ ዕድሜው ለየት ያለ ጥንካሬውና ጡንቻው የሰውነት አካሉ ትኩረት ያተረፈ ሌላ ልጅ ነው። ከሊያም ኦክስትራ ቫሪያ ክሎቫ ና ጄክ ፌለን ሽላገር ጋር አብሮ ስሙ ይነሳል። ሆኖም ስለ እሱ የተረጋገጡ ዝርዝሮች ውስን ናቸው፣ እናም የታሪኩ አንዳንድ ገጽታዎች ግልጽ አይደሉም። እንደ ሊያ ሞክስትራ አንድሬ በጨቅላ ሕፃንነቱ ከፍተኛ የሆነ የጡንቻ ቅርጽ አሳይቷል። አንዳንድ ምንጮች እሱ ከባባድ ብረቶች ማንሳት እንደሚችል ተናግረዋል። ለዕድሜው ከተለመደው በላይም ክብደትም ያነሳል ብለዋል። የመሳብና የጂምናስቲክ መያዣዎችን ከቫሪ አክሎቫ ጋር ተመሳሳይ ነገር አድርጓል። እንደ መሮጥ እና ከፍታ ቦታዎች ላይ መውጣት ያሉ የአትሌቲክስ ችሎታዎችንም አሳይቷል። የሰውነት አካሉ ከትንሽ ሰውነት ገንቢ ወይም ቦዲ ቢውልደር አካል ጋር ይነጻጸራል። ስምንተኛ ናኦሚ ኩቲን፣ የዓለማችን ጠንካራ ልጃገረድ ናኦሚ ኩቲን ከልጅነቷ ጀምሮ በአስደናቂ ብቃቷ የምትታወቀው የዓለም ሪከርድ የያዘ የልጅ ጥንካሬ አትሌት በመሆን ዝነኛ የሆነች አሜሪካዊት ክብደት አንሺ ናት። እንደ ሊያሞክስትራ ካሉ የጄኔቲክ ጡንቻ ልጆች ወይም እንደ ቫሪያ አኩሎቫ ካሉ የሰለጠኑ ተዋናዮች በተለየ የናኦሚ ጥንካሬ የሚመጣው በተገቢው ቁጥጥር ስር ባለው የክብደት ማንሳት ላይ በተወሰነ ስልጠና ነው። ናኦሚ በስምንት ዓመቷ ከባባድ ብረቶችን ማንሳት ጀመረች እናም በፍጥነት መዝገቦችን መሰባበር ችላለች አስረኛ ሲጄ ኩሚንግስ እንደ ኤሮፓውያን አቆጣጠር ሰፕቴምበር 10 2000 ተወለደ ወደ ከፍተኛ ደረጃ ማንሳት ከመሸጋገሩ በፊት በአስራዎቹ ዕድሜ ውስጥ የሚገኝ ክስተት ነበር ሪካርዶችን በመስበርና የወጣቶች ውድድርን በመቆጣጠር ታዋቂነትን ያተረፈ አሜሪካዊ ኦሎምፒክ ክብደት አንሺ ነው የጄኔቲክ ተሰጥኦ ካላቸው ልጆች እንደ ሊያም ኦክስትራ ወይም በሰርከስ የሰለጠኑ ተዋናዮች እንደ ቫሪያ አኩሎቫ በተቃራኒ ኩሚንግስ ኩሚንግስ በፕሮፌሽናል ሰልጣኝነት ክብደት በማንሳት ታዋቂነትን አግኝቷል። በአስራዎቹ አጋማሽ ሲጄ በክብደት ማንሳት የብሔራዊ እና የዓለም ሪካርዶችን በመስበር ላይ ነበር። ቁልፍ ስኬቶቹም በ2014 ማለትም እድሜው 13 በሆነ ጊዜ የወጣቶች ብሔራዊ ሻምፒዮና አሸንፏል፣ ሪከርዱንም አስመዝግቧል። በ2016 እድሜው 15 በሆነ ጊዜ የወጣቶች የዓለም ሻምፒዮና 69 ኪሎ ግራም በማንሳት አሸንፏል። ከ2017 እስከ 2019 በርካታ ወርቆችን በማሸነፍ የጁኒየር የዓለም ሻምፒዮናን ተቆጣጥሯል። በዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።